ወይዘሮ ሜላት ከባድ ውሳኔ ወሰነች። በስተመጨረሻ ወይዘሮ ባዩሽንና እርግብን ለመበቀል አለማስታወሷን ተጠቅማ እያንዳንዱ መረጃ ለመሰብሰብ ሀኒቾ ልጇን እባክሽን ማስታወሴን ለማንም እንዳትናገሪ ብላ ቃል አስገባቻት። እማዬ እባክሽ እንደዛ አታድርጊ፣ ሁሉም ሰው እኮ ስላንቺ ተጨንቆና ተጠቦነ ያለው እና እንደዚህ አታድርጊ ብላ ብትላትም፣ በፍጹም ልጄን ለአስራ ስድስት ዓመት ስጠብቅ ከርሜ፣ ከዛም በኋላ በደካማ ጎኔ ተጠቅመው እኔን አጥቅተውኛል። ልጄ እጉያዬ ስር ሆና ከአንዴም ሁለቴም ከሁለቴም ሶስቴ ልቧን እንዲሰብረው አድርገውኛል። ስለዚህ የግድ እነሱን መበቀልና አሊያ ደግሞ ለሕግ ማቅረብ አለብኝ። እባክሽ ሀኒዬ ተረጅኝ፣ ላደረግኩን ነገር ትልቁን ይቅርታ እምትይኝ እንድትይኝ እፈልጋለሁ ስትል፣ ሀኒቾ እባክሽማዬ፣ ይቅር መባልም ይቅርታ መጠየቅም ካለብኝ እኔ ነኝ እንጂ አንቺ አይደለሽም። ምክንያቱም አንቺማ አስታውሰሺ ነበር እኮ፣ ነገር ግን እኔ ነኝ በቃ ልጅሽ አይደለሁም ብዬ ያልኩሽ ብላ ግግም አለች። አይ አንቺ ወደሽ አይደለም ልጅሽ አይደለሁም ያልሽው እኔ ገፍችሽና አባትሽን አላሳፍክምን ብዬ ብቻ ተዩሃንየ ብላ መናገር እስከሚያቅታት ድረስ ወይዘሮ ሜላት ስሜቷን መቆጣጠር አልቻለችም። ሃኒ እምባደም እንባደም እያለቀሰች ፈጣሪዋን ማመስገን ጀመረች። ተምቹና አቶ ዘሪሁን የመራ በጣም በጣም ተጣሉ። እናም አቶ ዘሪሁን ተምቹን፣ ቆይ ለምን እንደዚህ ታሰቃየኛለህ? ምን አለ የወንድሜን አደራ በደንብ ብወጣና አንተን ደግሞ ወደ አሜሪካ ይዤ ቢሄድ ብለውም እንኳ እኔ በፍጹም አሜሪካህንም ሁልንህንም ነገር ቀቅለህ ብለው እኔ የምፈልገው ብርና ብር ነው ብቻ ብሎ ደመደመ። ተምቹ በሚያሳዝን ሁኔታ አሁንም በእርግብ ፍቅር እልም ያለ ፍቅር ውስጥ ገብቶ ሁሉንም ሰው ጠልቷል። ጆሮንም ሆነ እንዲሁንም አቶ ኖላዊን ጭራሽ አንተም ከሱ የባስክፋራ ነህ እንዴት ትሰግጣለህ ብሎ ረግጦት ሄደ። አቶ ኖላዊ እውነትም ዘሪሁን ያለው ነገር ትክክል ነው። እኛንን ያጠገብንህ አንተ ወደህ አይደለም እስከ ማለት ድረስ ደረሰ። በጣም የእውነትም ልብ እጅጉን ልብ ይሰብራል። ተምቹ የተናገረው ነገር ጆሮ ሰተት ብሎ ወደነ ወይዘሮ ሜላት ቤት ለማጣራት ሄደ። እናም በር ላይ ገና ባዩሽ ጋር ሲገናኙ አንተ ሌባ ቆየት፣ ተከታተልከኝ ነው እንዴ? እኔ የምልሽ ሌባ ከሆንኩኝ እኮ የምመጣው ልሰርቅ አይደለም ልትተባበሪንኝ ትችያለሽ። እየቀለድክብኝ ባልሆነ እዚህ አሁን ጩኼ ባለቤቶቹን ካልጠራቸው በፊት ብትወጣ ይሻልሃል ብላ ስትለው፣ ታዲያ ምን ችግር አለው ትሰምኛለሽ? እንደውም ጥሪያቸውና ማን እንደሚወጣና ማን በፖሊስ እንደሚያዝ ብናይ አይሻልም ወይ እያለ በጣም ቀለደባት እና ታዲያ ከየት ነው የምትጀምረው? ብላ ስትለው ምን ችግር አለው ከክችን ብጀምር አይሻልም እንዴ ፓኬጅን ቆይ፣ እንጀራ ነው ወይስ ዱቄት ከተገኘ ሁለቱም፣ ካልተገኘ ደግሞ አንዱን እሰርቃለሁ። እንደውም ታውቂያለሽ፣ ሀኒየን እኮ ነው ስሰርቅ የኖርኩት ብሎ ቀለደባት። አንተ የእውነትም አብደሃል፣ ቆይ እያለች ስትፈክር ሀና መጣች። እንዴ አሲር መትሃል እንዴ? ብላ ስትለው፣ ቆይ እኔም ምልሽ፣ ከሱ ጋር ትታዋወቂያለሽ እንዴ? አዎ፣ አሲር ማለት እኮ ለማዬ ደም የሰጠ ነው። ስለዚህ ተባብራችሁ እኔን ለመግደል ነው ማለት ነው? እረ ለምን ማለት ነው ማማ ደግሞ የምን መግደልና መጋደል ነው አረ በፍፁም እሺ ለማንኛውም መሄድ አለብኝ ብላ ስትሄድ ቆይች ሴትዮ ጋር ትተዋወቃላችሁ እንዴ ምን ማለት ነው ማለቴ በዚህ ደረጃ እንደዚህ ተናንቆ መሰዳደብ ቃላት መመላለስ ከአንተ አይጠበቅም ብዬ ነው እውነት ለመናገር እሷ ናት እንጂ እኔ እንኳ ላከብራትና ለወዳት ሞክሬ ነበር ነገር ግን እሷ የሚገርምሽ ነገር ክብር አይወድላትም ብሎ ወደ ቤት ገባ ወይዘሮ ሜላት እሺ ልጄ እንዴነ እንደው ሳላ መሰግንህ እኮ ብላ ስትለው ለምኑ ነው ምስጋናው እንዴ አንተ ኮነ ህይወት የሰጠኸኝ ደምሰተህ ኧረ ምንም ምስጋና አያስፈልገውም ደግሞም እውነት ለመናገር ለአንቺ ብዬ ሳይሆን ለሀና ብዬ ነው ይልቁንስ አሁን ለአንድ ነገር ነው የመጣሁት እንዴ ለምንድን ነው የመጣኸው አልገባኝም አይ ሀና ዛሬ ቤተ ክርስቲያን ውስጥ ስታለቅስ ነበር እንዴ ምን ሁና እሱማ ምንም አልሆነችም። ነገር ግን በጣም ደስተኛ ነኝ ብላ ስታለቅስና የእውነትም ደስተኛ ሆና ነበር። እና ታዲያ ምን ላድርግ ማለት? ሀና እንግዲህ ደስተኛ ምትሆነው በእናንተ ቤተሰብ ነው፣ በሌላ በኩል ደግሞ የምትከፋውም በእናንተ ቤተሰብ ነው። ስለዚህ ምን አስነክታችኋት እንደሆን ልትነግሪን ትችያለሽ? እኔ ሀናን እውነት ለመናገር አንድም ሰው እንዲጎዳት አልፈልግም ብሎ አስረግጦ ነገራት። አረኛ ምንም አላደረግንም ደግሞ ያደረግነው ነገር ካለ ለምንድን ነው ሀና የማትናገረው? እዩልሽ፣ ሀና ማለት በጣም ድብቅ እና ሁሉን ነገር በሆዷ የምትችል ሴት ናት። ስለዚህ እዚህ ይህንን ያለ መስታወሷን ተጠቅማችሁ በፍጹም እንድትጎዷት አልፈቅድላችሁም ብሎ ሲናገር ወይዘሮ ሜላት እጅጉን ተገረመችና አታስብ እውነት ለመናገር ሀንዬ እንዳልከው እጅግ መልካምና የዋህ ልጅ ናት። እና ደግሞ ማንም ሊጎዳት አይፈልግም፣ እንጠብቃታለን ብላ ስትል፣ እሺ እንደዛ ከሆነ ይህን ለማጣራት ነው የመጣሁት። ምንም ነገር ካልሆነች እኛም እጅጉን ደስ ይለናል፣ ካልሆነ ግን ፋዘርም ሆነ እኔም ከእናንተ ራስ አልወርድም ብሎ ረግጧት ሲሄድ ወይዘሮ ሜላት ምን አለ የእውነትም አስታውሳለሁ ልጄ እንደሆነች ብዬ ብነግርህ እጅጉን ደስ ይላይ ነበር። ነገር ግን የእውነቴን ነው በቅርቡ ሁሉንም ነገር ይፋ አወጣዋለሁ ብላ ደመደመች። በሌላ በኩል አቶ ኖላዊና ሀኒቾ እንደዛ በሚያወሩበት ሰዓት አባዬ፣ እባክህን እባክህን ብቻ አንተ እቀፈኝና ደስታችንን እናጣጥም እንጂ ምንድን ነው ብለህ አትጠይቀኝ ብላ ተናዘዘች። አንዬ እንዴት ነው? ሳይገባኝ እንደዚህ እያለቀሽ እንኳን ደስ ያለሽ ብዬ የምለው? እንዳባዬ፣ ለምን እንደዚህ ትላለህ? ማለቴ እኔ ካንተ ምንም ነገር የሚያስከፋ ነገር እንደማልደብቅ ታውቃለህ አይደል? በቃ ይህን ነገር በደስታ እንደሆነ እንድትወስደው እፈልጋለሁ ብላ ተቃቀፉ። የእኔ መድኃኒዓለም እኮ የእውነቴን ነው ምልህ አባዬ ጥሎ አይጥለኝም ብላ ስትል፣ ልክ ነሽ። እስኪ ንገሪው እንዴ። አባዬ የእውነቴን ነው ምልህ ያንተን ጾለት እኮነው ነው እየሰማው ብላ ስትል፣ አይ ሐንዬ እንደዛ አይባልም። ጾለት የሁሉንም ሰው ይሰማል። ያንችንም ደግሞ ሰምቶሽ እኮ ነው እንደዚህ ያደረገልሽ የኔ ልጅ። ስለዚህ አንቺ ልታመሰግኝው ነው እንጂ በፍጹም ብሎ ፈጣሪያቸውን አመስግነው። አቶ ኑላዊም ወደ ቤቱ ሄደ። በሌላ በኩል አቶ ዘሪሁን ወደ አቶ ኑላዊ ቤት መጣና በጣም ተናደደ። እንዴ ዘሪሁን ዛሬ ደግሞ ምንድን ነው? ሰላምታም የለም እንዴ ምን ሰላም አለ ብለህ ነው? እንዴ ምን ተፈጠረ? ካወኝ እስኪ ይሄ ተምቹ የሚባለው ተምች የሆነ ሰው፣ እውነትም ተምች በጣም አናዶኛል። እ ልጆች ስለሆኑ እኮ ነው። ስለዚህ ይኸውልህ አሜሪካን ያህል ሀገር ናን ሂድ ብለው አልሄድም አለ እንሺ እናታዳምን አለ ገንዘብ ነው የምፈልገው ይለኛል ማለት ሰው አሜሪካ ይዤ ልሂድ እያለ እንዴት ነው ውጭ መውጫ ከሀገር ውጭ የምወጣበት ገንዘብ ስጠኝ የሚለው ልጁማ የእውነትም ጤነኛ አይደለም ልጆቹ አንተን ስለሚፈሩህ አንተ ማናገር አለብህ ብሎ ሲለው እኔ ችግር የለውም አናግርልሃለሁኝ ብሎ ቃል ገባለት አቶ ኖላዊ ተምቹን በሚያናግርበት ሰዓት እኔ የምፈልገው አሁን ገንዘብና ገንዘብ ነው ብሎ እርፍ አለ። ለምን እንደዚህ ትላለህ? በነጻ ልውሰድህ እያለ የምን መታገል ነው? ቆይ አንተ ልጅ አብድሃል እንዴ? አረ ተስተካከል። አይ ፋዘር፣ አንተ ራሱ አሁንስ ካጎቴ ባስክ እየሰገጥክብኝ ነው። ቻው ብሎ ሄደ። በሌላ በኩል ጃምቦውን እየገለበጠ ተምቹ ከዛ ጆሮ መጣና፣ ምንድነው የተፈጠረው ነገር እባክህን ንገረኝ? ብለው አንተም ያውነህ አንተም ሀናም እንዲሁም ፋዘርም አጎቴም ጭምር ከሃዲና እራስ ወዳድ አስመሳዮች ናችሁ እያለ ጥሎት ሄደ። የእውነትም አንተማ አብድሃል ጨልልሃል። እርግብ ግን የት ነሽ እያለ መፈክር አበዛ። በሌላ በኩል ጥንብዝ ብሎ ሰክሮ እና ሃኒቾ ቤት አደረና ጠዋት ላይ ሀኒቾ ሽሮ እየሰራች እንደ አጋጣሚ ነቃ። እንዴ ደግሞ አንቺ እዚህ ምን ትሰሪያለሽ? ብሎ ሲላት፣ ምን ማለት ነው? አንተ ምን ትሰራለህ? እስኪ ንገረኝ። አንተ እኮ ያለኸው እገዛ ቤቴ ነው። ምን እዚህ ማና ያመጣኝ ምንድን ነው? አይ እዚህማ ያመጣህ አሲር ነው። እንግዲህ ምን ታደርገዋለክ? ለማንኛውም ተነስና ፌትህን ታጠብና ብላ። ምን በፍጹም አልታጠብም ማለት እስኪ ተመልከች፣ ከአንቺ ፊት ይሻላል እልቅስ። አንቺ ብትጣጠብ ይሻላል እኔም ምልቅ። ቆይ፣ ለምንድን ነው ግን አንተ እንደዚህ የምትሆነው? አፍቅረሽ ታውቂያለሽ? አይ፣ እውነት ለመናገር አፍቅሬ ባላውቅም እንኳ በፍቅር መጎዳትን ምንን አውቃለሁ። አያይ፣ እንደዛ ከሆነ ልታውቂ አትችይም ማለት። ሰውን ወድጄ ማላቅ ይመስልሃል እንዴ? ነገርኩሽ እኮ። ለማንኛውም አስተዋውቀኝና እኔ ላናግራ ትችላለሁ። ምን ጭራሽን የሳገኛት አይደል፣ ማለት ጭራሽ የማትገኝ ሴት ነው እንዲያፈቀርከው። ባክሽ ሀና፣ አንቺ በጣም ፋራሽ ነሽ እና ሊገባሽ አይችልም። ስለ ፍቅር ብሎ ትቷት ሄድ። ወይ ጉድ! እኔ ልጆች፣ በቃ ሁሌ በእኔ እንደቀለዱና እንዳሾፉ ነው። እንደስራቸው። ወይ ጉድ ብላ ሀኒቾም ዝምታዋን ቀጠለች። በሌላ በኩል ባዩሽና እንዲሁም ደግሞ ወይዘሮ ሜላት ስትገባ ወይዘሮ ሜላት አበሰጫጭቻት ባዩሽን ቆይ ለምን በምን መጣሽ ብላ ስትላት ምን ማለት ነው መቼስ መኪና የለኝ ወይም ባጃጅ በግሬ ነዋ እ እንደዛ ከሆነ ጥሩ ቆይ እኔ ምልሽ ሜሉ ምን ሁነሻል ምን ሆንኩኝ እያለች በጣም ውሻ ሆነች ከዛ ሀንዬ ስትመጣ እኔ ምለው እናትሽ ምን ሆናለች ምን ምን ሆነች ምን ተፈጠረ ደግሞ አይ ዛሬ ጧት እንግዲህ ምን ጭቅጭቅ አደረገችኝ። እኔማ ምን ሰምታ ነው ብዬ። ኧረ ምንም አትሰማም። ግን እኮ ዶክተሮቹ ተናግረዋል። ምንድን ነው የተናገሩት? አይ ሁሉንም መቻል አለባችሁ መነጫነጭና ደግሞም፣ ሰው የሚወደውን ሰው አይደለ እንደፈለገ የሚያደርገው፣ ለዛ ይሆናል። ኧረ እባክሽ። ታዲያ እንደዛ ነው እንዴ? እኔ ላይ ብቻ ነው የምትበረታው? እንደዛ አይመስለኝም፣ ግን ሁላችንንም ነው ብላ። ለማንኛውም እኔ ልሄድ፣ እናትሽን ብታስተካከያት ጥሩ ነው ብላ ትሄደች ከዛ ሃኒ፣ ወደ ማዘርጋ ሄደችና ወይዘሮ ሜላት ጋር፣ ሜሉ ደግሞ ደግሞ ዝም ብላ ፎቶ እያየ ነበር። እስኪ ተመልከች እናቴ እኮ ያኔ ትክክል ነበረች ማለት፣ ሁሉንም ነገር ነግራ ነበራ። እኔ ግን በፍጹም አልፈቀርኩላትም፣ ጭራሽ አይደለችም እያልኩ ነበረ። እስኪ አሁን የሆነ ይሆናል። እማዬ፣ አሁን የደስታ ጊዜ ነው። ሲቀጥል ደግሞ ለምንድን ነው ባዩሽን እንደዛ ያዋረርሻት? አይ ያኔ ሰወርቅ እኮ እርግብ አክስቴ ብላ ስጠራት ሰምቻለሁ የእውነት ባዩሽ ናት ወይስ ደግሞ ሌላ አክስት ናት ግራ ገብቶኛል ሀንዬ ታዲያ እማዬ እንደዛ ከሆነ እኮ ጠላትሽን ከማራቅ ይልቅ ማቅረብ ይሻላል እውነትሽ ነው አዎ እኔ ግን እንደዛ ነው እምመክርሽ ስለዚህ እማዬ እሷን በደንብ አቅርበን ሁሉንም ነገር መረጃ መስጠት አለብን ብላ ተናገረች በሌላ በኩል ዘሪሁን ወደ አሜሪካ ለመሄድ ሲል ሁሉንም ዶክመንት ሲሰጠው፣ ከዛ አሁን እንግዲህ ቀሪው የእናንተ ነው ብሎ ሲል ጆሮ፣ እኔ ልቅስ አንድ ሀሳብ አለኝ በማለት አቀረበ። ምንድን ነው? ይህንን መረጃ ዘሪሁን የሰጠንን ግዴታ ለሃናና ለወይዘሮ ሜላት ማሳየት አለብን። ምን? አዎ፣ ከኛ በላይ እኮ ተጎጂዎቹ እነሱ ናቸው። ስለዚህ ከዚህ በኋላ ዘሪሁን ከሄደ መረጃውን በደንብ አጥብቀን ከነ ሃንቾ ጋር መመርመር አለብን ሲል አቶ ኑላዊ አይ አለ። ለምንድን? ምክንያቱም ሀንዬ የዋህ ስለሆነች ልትራራ ትችላለች። አይ በፍጹም ብሎ ጆሮ